እሱ የማህበረሰቡ ኢስላማዊ የሆነ ምክር እየተመካከረ ነው። ወደ ዳር የወጡ ወንድሞቻችን ወጣቶችን ወደዚህ መጥተው ለእስላም አገልጋይ እንድናንተ እንዲሆኑ ለማድረግ ዝግጁነት እንድታደርጉና በዚህ ጉዳይ ላይ ደከመኝ ሰለቸኝ ሳትሉ እስከ መጨረሻ ድረስ ሀይ እንድትሄዱ ይህንን ደግሞ ፕሮግራም መንግስትም ጎን ደመሆናችሁ መንግስት ባለው ሁኔታ ላይ አሁን ባለበት ወጣቱን በጎን መሆን ስለሚያስፈልገው በመንግስት መንግስት ጎን ሁናችሁ ደግሞ እናንተም እንደዚህ ያለው እውቀታችሁ እንድታበረክቱና

ተቆጥሯል እና ይህንኑ አጋጣሚ በመጠቀም